በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት ስድስት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት ስድስት በዚች ቀን በስላሞች ዘመን ላይ በዚች ቀን ከሚታሰቡ በበረሃ ከሚኖሩ ከቅዱሳን አንጦኖስ ከጻድቁ ዘሩፋኤልም ተረፍታቸው መታሰቢያ እግዚአብሔር አምላክ ረዲትና በረከት ያሳትፈን። ሰማዕት ዲዮስቆሮስ መጋቢት ስድስት ቅዱስ በዚች ቀን በስላሞች ዘመነ መንግስት፣ ዲዮስቆሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ ሰዎች ወገን ነው። በማግባባት በመገፋፋት ከክርስቲያን አውጥተው ወደ እስልምና አስገቡት። በእምነታቸውም ጥቂት ጊዜ ኖረ። ስዮም በሚባል ሀገር ለአንዲት ክርስቲያን ሰው የተዳረች አንዲት እህት ነበረችው። ወንድሟ የክብር ባለቤት የጌታችን ኢየሱስ ክርስቶስን ሃይማኖት እንደተወ በሰማች ጊዜ ታላቅ ሀዘንን አዘነች። ከዚያም በኋላ እንዲህ ብላ ወደ እሱ መልእክትን ላከች። የክብር ባለቤት ክርስቶስን አንተ እንደ ካድኸው ከመስማት በክርስትና ሳለህ የሞትህ መርዶ ቢመጣልኝ እወድ ነበረ። ከዚያም ከቅዱሳን መጽሐፍ ተጠቅሳ ጻፈችለት። ደብዳቤዋ ፍጻሜም እንዲህ ብላ ጻፈች፤ ከዛሬ ጀምሮ ወደ ፍርስትናህ ካልተመለስክ ይህች ደብዳቤ በእኔና በአንተ መካከል የፍቅር ፍጻሜ እንደሆነች እወቅ። ከቶ ፊትህንም እንዳታሳየኝ መልእክትህንም ቢሆን አተላክልኝ። የእህቱንም መልእክት ደብዳቤ ባነበበ ጊዜ መሪር እምባ አለቀሰ፣ ተጸጸተ ፊቱንም ጠፋ ነጨ ተነስቶም፣ ወገቡን ታጠቀ። ረጅም ጸሎትም በጸለየ ጊዜ ማለደ። ፊቱንም አዳኝ አዳኝ በሆነ መስቀል ምልክት አማተበ። ከቤቱም ወጥቶ በእስክንድሪያ ከተማ ውስጥ ተመላለሰ። እስላሞችንም ባዩት ጊዜ ይዘው ወደ መነኩሱ አቀረቡት መኮንኑም ከእርሱ ስለሆነው ነገር ጠየቀው። እርሱም ክርስቲያን ነኝ ሌላ ምንም ምን አላውቅም ብሎ መለሰል መኮንኑም ደግሞ የክርስቲያንን ሃይማኖት ትተህ ወደኛ እምነት ገብተህ አልነበረምን ብሎ መለሰለት። ቅዱስ ዲዮስቆሮስም መልሶ እንዲህ አለ፦ በወልድ የማያምን ሕይወት አያያትን የእግዚአብሔር የቁጣው መቅዘፍት በላዩ ይወርዳል እንጂ የሚል በከበረ ወንጌል ተጽፏል። ስለዚህ እኔ በክብር ባለቤት በሕያው እግዚአብሔር ልጅ በጌታችን ኢየሱስ ክርስቶስ አምናለሁ። እኔም ትውልዴ ከክርስቲያን ነው። አሁንም በክርስትናዬ እሞታለሁ። መኮንኑም እጅግ ተቆጥቶ ከዚህ ምክርህ ካልተመለሰክ እኔ የጸና ቅጣት እቀጣሃለሁ አለው። ቅጣቱንም ሰርቶ ከመልካም ምክሩ አልተመለሰም። ከዚያም በኋላ ታላቅ ግርፋት ገርፎ አሰረው። እስር ጥቂት ቀናት ቆየ። ከእስር ቤትም አውጥቶ ከምክሩ ከሃሳቡ ሊመለስ ብሎ ገንዘብ ሊሰጠው ቃል ገባለት። ይህ ካልሆነ ግን በእሳት እንደሚያቃጥለው ነገረው። ቅዱስም ሕያው በምታደርግ ከክርስቲያን ሃይማኖት በቀር ሌላ አልሞትም ብሎ መለሰለት። መኮንኑም በእሳት እንዲያቃጥሉ ታዘዘ። ከከተማም ውጭ ታላቅ ነጎድጓድ ቆፍሩ ጉድጓድ ቆፈሩለት እንጨትም መልተው አነደዱ። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜም ብዙ ብዙ ገርፈው ስጋውን በሰይፍ ሰነጣጠቁ፣ ወደ እሳቱም ጨመሩት። ነፍሱንም በእግዚአብሔር እጅ ሰጥቶ በመንግስተ ሰማያት የሰማያት በመንግስተ ሰማያት የሰማያትነትን አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ዲዮስቆሮስ ሰማዕት ጸሎት ይማረን፣ በረከቱም በረከትም ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ ቴዎድሮስ። በዚችም እለት ታማኝ የሆነ ኤፒስቆጶስ የቅዱስ ቴዎድሮስ የረፍቱ መታሰቢያ ነው። የዚህም ቅዱስ ዜና ከዲዮቅላጣኖስ የተሾመ ኤፒስቆጶስ ገዢ ዩልዮስ ሰማ ወደ እርሱም አስቀርቦ የክብር ባለቤት ክርስቶስን ክዶ ለርኩሳን ጣዖት እጣን እንዲያጥን መስዋዕትን እንዲያቀርብ ፈለገ ቅዱስ ቴዎድዮስ እኔስ በሕያው እግዚአብሔር ልጅ በጌታ የኢየሱስ ክርስቶስ አምናለሁ ለእርሱም መስዋዕት እሰዋለሁ ብሎ መለሰ። ትእዛዝንም ባልሰማ ጊዜ ጽኑዑ ግርፋትን ሰላም ቆዳ በተሰራ ጅራፍ ገረፈው። ከዚያም ሰቅሎ ስጋውን ሁሉ ተነጠቀው። አውርዶም የእሳት የእሳት አበጋሎት በብረት አልጋ ላይ አስተኛው ጌታችንም ከዚህ ስቃይ ጠብቆ አዳነው። ከዚያም በኋላ እጆችንና እግሮችን በረጃጅሙ ችንካሮች ቸነከረው እስከ ወይኒ ቤት ጎትተው በዚያ ጣሉት። እግዚአብሔርም ከከሃዲ ዲዮስቁላጥ ዲዮቅላጣኖስ አጥፍቶ ዲያቆን ቁስጥንጥያስ እስከ ነገሰ ድረስ በወይኒ ቤት ኖራ ቈስጠንጢኖስ የመንግስት ስልጣን በያዘ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ በማመን የታሰሩትን ሁሉ እንዲፈቷቸው አዘዘ። ከዚያም በኋላ ወደ ሀገሩ ተመልሰው በቅድስና ሾሙት ላይ ሆኖ የምእመናንን ልብ በበጎ አመራር እየመራ ኖረ። እድሜውም ፈጽሞ በሰላም አረፈ። ለዛ ሴር ምስጋና ይሁን እኛንም የቅዱስ ጸሎት ይማረን በረከታቸው ይደርብል ለዘላለማ አሜን። አቡነ አርኪሊድስ ዳግመኛም በዚች ዕለት አቡነ አርኪሊድስ ረፍታቸው ነው። አቡነ አርኪሊድስ ሀገራቸው ግብጽ ሲሆን ከተሰዓቱ ቅዱሳን ቀጥሎ ነው ወደ ሀገራችን ኢትዮጵያ የመጡት የነበርበትም ጊዜ አቡነ ገብረ መንፈስ ቅዱስ በነበሩበት ጊዜ ነበረ ወደ ሀገራችን ከመጡ በኋላ ወሎ ውስጥ ያለችውን እጅግ ጥንታዊቷን ቸር ቸር ተክል ማርያምን ቆርቆ ቆረቆሯት ጻድቁ የሚታወቁበት ትልቁ ገድላቸው ሳይንንት ውስጥ በቸር ተክል ማርያም ገዳም ውስጥ ለሃያ አንድ ዓመታት ሳያርፉ ሳይቀመጡ በመቆም ጸሎት ያደረጉ ታላቅ አባት መሆናቸው መሆናቸው ናቸው። አቡነ አርኪሌድስ እጃቸውን ሲያጨባጭቡ አምስት መቶ እርግቦች በአንድ ጊዜ ይሰበሰቡላቸው ነበረ። እነርሱም ወደፊት እነሱም ወደ ፈለጉት ቅዱሳን መላእክት ይልኳቸው ነበረ። በዚያን በዚህ አስደናቂ ስራቸው በቅዱሳን በቅዱሳን ዘንድ ትልቅ ክብር ነበራቸው። ለቅዱሳን የተለያየ ታሪክ አላቸው። ለአንዱ አንበሳ፣ ለአንዱ ጅብና አጋዘን አጋዘን ለአንዱ ንብ፣ ለአንዱ ነብር፣ ለአንዱ አጋነንት ይታዘዙላቸው ነበረ ጻዲቁ በመጨረሻ ወደ ምድር ግብጽ ተመልሰው ከሰማዕታት ጋር ተሰየፈው በሰማዕትነት ያረፉ ታላቅ አባት ናቸው። ለእግዚአብሔር ምስጋና ይሁን! እኛንም በከበሩ ቅዱሳን ጸሎት ይማረን በረከታቸው ከእኛ ጋር ለዘላለሙ ይኑር አሜን። መጋቢት ስድስት የሚከበሩ ዓመታዊ በዓላት፣ አንደኛ አቡነ አንደኛ ጻዲቁ አጼ ገብረ መስቀል ወይም የኢትዮጵያ ንጉሥ፣ ሁለተኛ ቅዱስ ዲዮስቆሮስ ሰማዕት ወይም አሜሪካውያን የገደሉት፣ ሶስተኛ ቅዱስ ቴዎዶዮስ ተአሚኒ ወይም ዘቆርንጦስ አራት ስድስተኛ አባ አንጦኒዎስ ገዳማዊ ስድስተኛ አባ አርኪሌድስ ገዳማዊ ወርሃዊ በዓላት ግብረተ ኢየሱስ ሁለተኛ ቅድስት ደብረ ቁስቋም ሶስተኛ አባታችን አዳምና እናታችን ስዋን አራተኛ አባታችን ኖህ እናታችን ሀይከል አምስተኛ ቅዱስ ኢል ኤልያስ ነቢይ፣ ስድስተኛ ቅዱስ ባስሌዎስ ዘቂ ሳርያ፣ ሰባተኛ ቅዱስ ዮሴፍ ፋረጋዊ፣ ስምንተኛ ቅዱስ ሶሎሜን፣ ሰባተኛ አባ አርኪ ሴሉስ፣ አስረኛ አባ ጥጌ ድንግል፣ አስራ አንደኛ ቅድስት አርሴማ ድንግል፣ አስራ ሁለተኛ ነቢይ ኢያሱ፣ አስራ ሶስተኛ አባ ጴንቄሊዮስ አስራ አራተኛ አቡነ ተጠምቀ መድኅን። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ እየታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ እየተፈታ ይሆናል። ደግሞ እላችኋለሁ ሁለት ወይም ሶስት በስሜ የሚሰበሰቡ በዚያ በመካከላቸው እሆናለሁ። ማቴዎስ ምዕራፍ 18 ቁጥር 18። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆያል።